አደም ሆይ እዘንላቸው ለወገኖች። በእርግጠኝነት በእድሜ ይበልጥሃለሁ። በጣም ኩራት ተጫውቶብሃል። አሁን ሰሞኑን መደንገጥ ራሉ ይስቅ እሸቱ ውይይት እያልክ የማይረባ አጀንዳ ውስጥ ከምትገባ ነቢዩ ከጀመሩበት ጀምር። አንተ ቁረይሽዩ አንተ ቁረይሽ የሆንከው አንተ ነብዩና አንተ የኛ ነብዬ ሆንከው፣ ዘይን ባጢነና ውስጣችንን አሳምርልን። ቢሲሪ ሲሪ ከማለት በድብቅ በድብቅ ውስጣችንን አሳምርልን። ነቢዩ ሙሐመድ ራሳቸው ደግሞ ሰለላሁ አለይህ ወሰለም ታላቁ ሰው አላህን ሲለምኑት ምን አሉት? አላሁመ ሐቢብ ኢለይና ልኢማን አላህ ወይ እኛ ዘንድ ኢማንን አስወድድ ወዘይንሁ አሳምርልን ፊ ቁሉቢና በልባችን ውስጥ አሉት የቃጥ ባሪዎችን ሽርክ ሁል ጊዜ ነው ማነሳላችሁ በወረና ላይ የሚደረገውን ሁል ጊዜ አባልም ልክ እንደዛ ስለዚህ አሁን ለምንድን ነው እያየ ሆነው ከፊሎች በጣም አዝኛለሁ አልያሚን የሚባለው ልጅ አላህን አይፈራ ለሂዳያ ሰበብ የሆኑኝ የአብሬት ሼክ ማለት ዘመዴ ናቸው፣ አያቴ ናቸው። ዘረን አትጥራ፣ ዘረን አትጥራ። እኛ የአብሬት ሼኾችን አንድ ሰው እንዲነካ አንፈልግም። ከሰውየው ጋር አይደለም ጸባችን። በሳቸው ስም አሁንም ድረስ ይነገዳል። የልጅ ልጆቻቸው ቦታውን ይዘው አሁንም ድረስ ከአላህ ውጭ ሽርክ አብሬቶች ጋር ይሰራል። ይሄ ለምን አትቃወምም? ለአያት ካዘንክ አያት በጥሩ እንዲነሱልህ ከፈለክ አብሬቶች ጋር ልክ አሁን ቅድም ሙሐመድ አወል የተባለው ስታገኝ የምታቅፈው ሰውዬ የተናገረው የሽርክ ስንኝ የኔን አያት አይወክልም። የኔ አያት በድልም በእርዳታም አይጠሩም። የኔ አያት ጉዳይ አይፈጸሙም። የኔ አያት ያልሆኑትን ሆነዋል አትበሉብኝ ብለህ ለምን ከለላ አትቆምላቸው? እኛ እየቆምንላቸው ነው። አንተ በዘር ብቻ ነው ዝም ብለህ እየተዛመድካቸው ያለኸው። እኛ ግን ጉራጌም ባንሆን በዘመንም ባንደርስባቸው ድሮ የደረሰባቸውን እናቅ ስለነበረ ትልልቆቹ ሼኮች ድሮ ሙስሊሞች ላይ የደረሰውን እናቅ ስለነበረ፣ አላህ ዘንድ አንድም ነገር መሻኢኾቹን ልጆቻቸውን እንዳያስጠይቃቸው አሁንም ድረስ የምትሰራዋል ሽርክና ኩፍር እናጋልጣለን። ለምን ድንገት ወደ እነሱ ወደኋላ ሄዶ ሚያስጠይቃቸው ነገር እንዳይኖር ማንም ሰው ከመሞቱ በፊት ልክ ነቢዩ እንዳደረጉት የኔን ቀብር እንዳትመላለሱበት እንዲ እንዲ እንዳታደርጉ ብለው አስጠንቀው ነው ሞት። አገራችን ላይ አሁንም ድረስ ተመልከት፣ የቃጥባሬን ቦታ የወረሰ አለ ይባላል። ምኑ ነው የሚወረሰው? ዒልም የሚቀራበት ቦታ ነው አይደለም? የአብሬቶችን ቦታ እኮ የልጅ ልጆቻቸው ወርሰውታል ይባላል። በፍጹም በፍጹም። ለአብሬት ሼሆች ከታሰበ ቀብሩን አፍርሱና ትልቅ መድረሳ ገንቡ፣ ቁርአን ልጆች ያሐፍዙበት። አጂሩ ለአብሬት ሼሆችም ለአባታቸው ማን ኢብራሂም። ዋናው እኮ ታሪኩን አጥንተናል። ኢብራሂም የተባለው መብረቅ እምነት ይካሄድ ነበረ ብጉራጌ ክልል ሰዎችን ተምሮ ያስተማረ ውድ ሰዋል። ለሁሉም ሙስሊሞች ከኛ በፊት በስልምና ላይ ለሞቱት በጠቅላላ በመላው አገሪቱ ለነበሩት ለጉራጌው፣ ለሰልጤው፣ ለትግሬው፣ ለአማራው፣ ለኦሮሞው፣ ለሁሉም አላህ እንዲምራቸው ዱዓ እናደርጋለን፣ ወንጀላቸው እንዲምራቸው፣ ስራቸው እንዲቀበላቸው። ከዛ ውጭ ግን የአባቶቻችንን ገድል በሚል ስም ከአላህ ውጭ ሲመለኩ ግን አንፈቅድም፣ አንፈቅድም፣ አበደን አንፈቅድም፣ አበደን አንፈቅድም። የአብሬት ሼኾች ለአብሬት ሼኾች እኮ እራሱን እኮ አርዶ በቢላዋ ይገደለ ሰው አለ። ሙቤ በደንብ ስሙ። የአብሬት ሼኾች ራሳቸውን ታምመው ራስ ምታት ታውቃለህ አደለም? የራስ ምታት የሚባለው ራሳቸውን ታምመው በተኙበት ፈቂህ የሚባል ፈቂህ የሚባል ግለሰብ ጌቶች ሆይ እኔ ፊዳ ልሁን ልዎት ለእርሶ ብሎ በቢላዋ አንስቶ ራሱን በቢላዋ እኮ አርዶ ገሏል። ይሄው አሁን በቅርብ ቀን በቅርብ ቀን ምስክር መጥራት እችላለሁ። ሁለት ወንድሞቼ አንደኛው ሙባረክ ዋበላ ይባላል፣ ቤተላ አካባቢ የሚታወቅ ሰው ነው። ሁለተኛው ኡስታዝ ሙሐመድ ሱልጣን የሚባል ወንድማችን ዳዕዋ የሚያደርግለት ሰው ሁለቱ ወደ መርካቶ እየሄዱ አንድ ጉራጌ የሆኑ ግለሰብን ጭኗቸው ይሄዳሉ። ከዛ እየሄዱ ሽማግሌው ምን ይላሉ? ከነሙባረክ ጋር እያወሩ ማለት ነው። እናንተ ስትታዩ ሶሃባ የምትመስሉ ሰዎች ልብ ደረቆች ናችሁ፣ የብሬት ሼኮችን አትቀበሉም ሞ አሏቸው። የብሬት ሼኮችን አትቀበሉ ሞ አሏቸው። ከዛ ምን አሉ ሲጠይቋቸው እነ ሙባረክና ሙሐመድ ሱልጣን ሰውየው ምን መልስ ሰጡ? መርካቶ አዳራሽ ጋኮ ባስቴሽኑ ጋር የአብሬት ሼኮች በሺር ና ብለው ከአስፋልት ተሻግረው ጠርተውኛል አሉ የአብሬት ሼኮች እኮ ድሮ ነው የሞቱት እንዲው የሚያምኑ ሰዎች አሉ እነ አሊ አሚን ለሂዳያ ሰበብ የሆኑኝ ለእንደዚህ ሰበብ የሆኑኝ ለሂዳያ ብዙ ሰዎች ሰበብ ሆነውናል በሀገራችን ላይ እኛ ግን ምን ልናደረግላቸው አይገባም ሰው እያመለካቸው እንደሆነ እያወቀን የእኔ አያት ሊመለኩ አይገባም እናቴ እንደነገረችኝ እንዲህ ዓይነት ሰው ነበሩ እሳቸው እኮ ጫት እንዲቃም አይፈልጉም ነበረ እውነቱን ብቻ ማለት ነው ወንጀል ደግሞ ከነበረ ይቅሙም ከነበረ ደግሞ መወራት የለበትም በቃ አላይ ተውላቸው አሁን ያለው ግን ማህበረሰብ ምን ሊያደርግ አይገባም ሊቅም አይገባም የብሬት ሼኾችን መጥቀም የፈለገ የቃጥማሪ ሼኾችን መጥቀም የፈለገ ዲንን ተምሮ ለእነዚህ ሰዎች ዱዓ እያደረገ አዲስ ትውልድ እንዳይመጣ ምንም ያደርግ። ሰላት ማይሰግድ ጫት ላይ እንዲህ አሁን እኮ ማለት ነው። የጉራጌ ማህበረሰብ ይቃማል፣ ይቃማል፣ ይጀዘባል። ምንድን ነው የሚፈለገው? መውሊድ እየተባለ ይታረዳል፣ ይበላል። ስለዚህ የተፈለገው ምንድን ነው? ኡመተ ልኢስላም አንድ አላህን ብቻ እንዲያመልክ የነቢዩን ሱና ተከትሎ ኢስላም የሚባለው ሃይማኖቱን ይዞ ወደፊት እንዲሄድ አደለም? የተፈለገው ሁሉም ቡድን ቡድን ሆኖ። አላህ እኮ ቡድን እንድንሆን እኮ አልፈቀደልንም። ኩኑ እመተን ዋሂዳ አንድ ህዝብ ሆኑሆነ ያለን። እንዴት ነው ታዲያ አንድ ህዝብ ምንሆነው ደግሞ ብለህ ስትወስድ የቃጥባሪ አምላኪዎች ቃጥባሬ እያሉ የአበሬት አምላኪዎች የበራ ሙዝ አባት ድረሱልን እያሉ፣ የአባድር አምላኪዎች አባድር ጾማ ያሳድር እያሉ፣ የቦረናው አምላኪዎች የቦረናው ደግዬ እርዱኝ አባብዬ እያሉ ይሆናል እንዴ? አይሆንም። ሁላችንም አንድ አላህ አምላክን ብቻና ብቻ በማምለክ ነው ልንሰባሰብ የሚገባው። ያኔ አላህ ይረዳናል፣ ያኔ ወላሂ አላህ ይረዳናል። አለበለዚያ ግን በውርደት ላይ ውርደት እንደቀመስም እንኖራለን። የአላህንም ድል በፍጹም ልናሸታት አንችልም። ስለዚህ ወንድሞቼ እንጠራለን። ይሳቅሸቱ እሸቱ፣ ውይይት እያልክ እማይረባ አጀንዳ ውስጥ ከምትገባ ነቢዩ ከጀመሩበት ጀምር። ነቢዩ ከጀመሩበት ሰለላሁ ዐለይሂ ወሰለም ጀምር። ግድ የለም እኛ ሂክማ የለንም እንበል። ድምፅ ፋይሎቹ ግን አሉልህ። በአደባባይ ብድግ አድርገህ ቃጥባሪ አካባቢ ያላችሁ ሰዎች ሆይ ይሄ ነገር ክህደት ነው፣ እባካችሁ ከዚህ ውጡ። አደም ሆይ እዘንላቸው ለወገኖች። በእርግጠኝነት በእድሜ ይበልጠሃለሁ በጣም ኩራት ተጫውቶብሃል። አሁን ሰሞኑን ከመደንገጠ የተነሳ ጨዋ ጨዋ ይሰራራሃል። ግን እስቲ አስቡ፣ አሁን እኔ አንተን ብድግ ብዬ እቺ ምን ታውቃለች ደግሞ ብል አላህ እራሱ እንደው አይቆጣብኝም? አንተ ከትቤቴ የተነሳ ማለት ነው። ባለፈው አንተን ሰዎች ተቃወሙ። ሁልጊዜ አንዱ አንዱን መቃወሙ ማይቀር ነው። ብድግ አልክና እነሱ ተጀመዑ ቢቀትሊ ሰዎች እኮ ተሰበሰቡ እኔን ሊገሉኝ። ወኩሉ ጀምዒ ሞአነቱ እያንዳንዱ ደግሞ የብዜት ስብስብ ሴቴ ነው አልክ። አረ በአላህ ይሆንብህ ማለት ነገ ልጆች ያድጉና ይሄን ሲያዩት እንደ ከምንም በላይ ከልጅም ከሚስትም ከዘመድም በላይ ማን ይቀደማል መሰለ? ጌታችን አላህ ይቀደማል። ወንድ ልጅ እኮ እንደው ሌሎች ካልተረዱ ራሱ ማለት ነው ሰዎችን ሴት ብለህ በመጥራት እኮ አደለም ያንተን ወንድነት የምታሳየው። በቃ ወንድ እንሆን አላህ ሪጃል ብሎ የጠራቸውን ሰዎች እንሆን። ከእልክ ውጣ፣ ከእልክ ውጣ። ወሎ ላይ፣ ጎንደር ላይ፣ ጎጃም ላይ ይሄ እኔም አንተም አማራ ስለሆንክ ነው ይሄን ምነግረህ ባለፈው ምን ያለኝ ሰው ስለነበር ነው። አሰላሙ ባለፈው አላሁመ ሰሊ አላ ሙሐመዴ መገነቢ የሁሉ ቀላቢ ያለው ግለሰብ አለ። ስሜን ጠቅሶ አንዱ ሰው ማለት ነው፣ አደምን ለማለት አደለም። በጣም ነው ያዘንኩበት፣ አማርኛ ሳይገባው ሹፉ። እንግዲህ አላህ ያሳያችሁ። በእናቴም በአባቴም አማራ ሆኜ ይኸው። አቡ ፈውዛን ደግሞ እዚህ ስልጤ ነው እንበል ለምሳሌ፣ ወደ ወሎ ሄዶ ቅራአት ይቀራል እምበል። ያ ልጅ ምን አለ? መገነቢ የሁሉ ቀላቢ እኮ ሲባል እውቀት የሚቀልቡ ለማለት ተፈልጎ እንጂ ሌላ አይደለም ብሎ አማርኛውን ሊቆለምመው ሞከረ። አገራችን ላይ በብዛት የማይካደው ወደ ወሎ ተሄዶ ነው ቂርአት ሲቀራ የነበረው መሻኢኮች ጋር። መሻኢኮቹ እውቀት ማስተማር ነው ስራቸው። ምግብ ማን ነው ለደረሳዎቹ የሚያበራው ስትል፣ ቀሬ አኮ የያዙኝ እገሌ የሚባሉት ግለሰቦች ነበሩ ነው የሚባለው። ሸሆቹማ ድሃ ናቸው። ሸዎቹ እውቀታቸውን ይሰጣሉ። ቀለብ ደግሞ እነማን ጋር ነበር የሚያዘው? በደንብ አስምሩልኝ። ራሱን ችሎ ወለየ የሆኑ ስንቱና ስንቱን ሰው ለደረስነት ወደ ወሎ ሲሄድ ሲያበሉ ሲያጠጡ የኖሩ ግለሰቦች አሉ። አሊም ያልሆኑ ኖርማል ገበሬ አራሾች የሆኑ በዚህ ደረጃ አማራነትን ሊኮሩበት የሚሞክሩ ሰዎች አሉ። አቡ ፈውዛን ስልጤው እንኳን ብድግ ብሎ መገድ ነቢዬ ሁሉ ቀላቢ አይባልም። ነቢዩ ቀላቢ አይደሉም። ቀላቢያችን አላህ ብቻ ነው። ሊፈቀድለት ይገባል። ስለዚህ ከክልላችን አልፎ ሌሎች ክልሎች ላይ ራሱ ያሉ ሽርኮችን በጋራ ተዋግተን ነቢዩ ሰለላሁ አለይሂ ወሰለም የቅያማ ቀን ሁላችንም በነቢያችን ስር ስለሆነ የምንቀሰቀሰው ምን ሊሉን ይገባል? ጎሽ አላህ እንኳንም ስራችሁን የወደደላችሁ የእኔን ዲን አስቀጠላችሁልኝ። ሰው ከክህደት ወጣ፣ ሰው ከሽርክ ወጣ። ብዙ ሰው እኮ ሲራጥን ተሻገረልን ብለው በውዴታ ጀነት መግባ ያርገን። ይህ አሁን ያለንበት መንገድ ግን አያስኬድም። እልክ ውስጥ ስለሆነ የተገባው የሱና ሰዎችን በጣም ከመጠላታቸው የተነሳ ተውሂድ እያሉ የሚያስተምሩ ሰዎች ገንዘብ የሚቆረጥላቸውን እያሰቡ ነው የሚያስተምሩት እስከ መባል ድረስ ማለት ነው። ላኢላሃ ኢለላህ፣ ላኢላሃ ኢለላህ። ይህ አሁን የሰይጣን ስራ ነው። አይደለም እኮ ማን ነው እስቲ ተውሂድ አስተማሪ ሆኖ እኔም ማቃቸው የተውሂድ አስተማሪዎች አሉ፣ ወሎ ላይ ማቃቸዋለሁ። አንድ የሞባይል ካርድ በአደባባይ የሚያዞሩ ሰውን ብድግ ብለህ ስለጠላኸው ብቻ እነዚህ ሰዎች ቅጥረኛ ናቸው፣ እነዚህ ሰዎች እንዲህ ናቸው ማለት ይሄ እኮ ስሜት የገባበት እኮ ነው። ስሜት የገባበት ነው። በስተመጨረሻ የምትሆነው ነጥቤ ማናችሁም ከዚህ በኋላ ይስሐቅ ቤት ሄዳችሁ እንዳትወያዩ። ነቢዩ ሰለላሁ ዐለይሂ ወሰለም የደጃልን መምጣት የሰማ ሰው ይሽሽ ነው ያሉት። የደጃልን መምጣት የሰማ ሰው ይሽሽ ነው ያሉት። ለምን ብዥታ ነው እየተረጨ ያለው? ሐቅ አይደለም እኮ እየተነገረ ያለው ልብ ካላችሁ፣ በሙአዝና በአደም መካከል ውይይት ተደረገ። ሙአዝ ብዙ ማስረጃዎች ዘረዘረ። አደም እና ኢማሙ ሻፊን አትቀበልም ማለት ነው፣ እንትና ተሳስተዋል ልትል ነው ማለት ነው እያለ ይሄኛው ወንድማችን ማን ሙአዝ በጣም ብዙ ማስረጃዎችን ከቁርአንና ከሐዲት የሰለፎችን አረዳድ ሲያነሳ በአደም በኩል ግን ሎጂኮች በዑለማዎች ስም መደበቅ ነው የነበረው። ሊመለስ ነበር የሚገባው ያን ውይይት ከሰማ በኋላ ይስሐቅ ምን አደረገ? እንግዲህ ውይይቱ ቆመ ነው አይደል ተብሎ የሚገመተው ይስሐቅ ግን አሁንም ቀጠለው። አርስቱ ምን በማድረግ የዑለሞች አስተያየት ቢድአን በተመለከተ ብሎ ቀጠለው። ምክንያቱም ምን ስለሆነ የሚፈለገው ቢድአ ላይ ወድቀዋል ተብለው ወይም ቢድአ ነው እነ መውሊድ የመሳሰሉት እነዚህ ሀገራችን ላይ ይሄ ሁሉ ክህደት የሚተላለፍባቸው ጉዳዮች ማንም ሞጋች እየመጣ ሁሉ የምትለው ቃል እኮ በአረብኛ በነሁ ሲወሰድ እንደዚህ ነው እንደዚህ ነው እንደዚህ ነው እያሉ ምን እንዲደረግ ብዥታ እንዲለቀቅ ነው የተፈለገው። እነሱ እዛ ብዥታ እንለቃለን የሚሉ ከሆነ እራሳችን ሜዳ ላይ መልስ እንሰጣለን ይሏችሁ ይሆናል። ሀቅ ካላችሁ ለምን ትፈራላችሁ? ኑና ይስሐቅ ጋር ተወያዩ። ይስሐቅ የፈትዋ አምባገነንነት ብሎ ባወራው በራሱ አርስት ኢብን ሙነወር ምን አለው? በዚች አርስት ላይ ናና እንወያይ። ከአንተ ቤት ውጭ አለው። አልወጣም አለ። ስለዚህ እነሱ ለእኛ ኳስ እያስቀመጡልን እኛ ማንን ምንሰራው ስራ የለንም እንዴ? በየቀኑ የምናስተምረው ትምህርት የለም እንዴ? ስለዚህ አላህን ልትፈሩ ይገባል። እንደ ታላቅ ወንድም መክራችኋለው። እነ ኢስሀቅን ድሮ ነው የምንተዋወቀው። ከተመለሱ ወደ ትክክለኛው ወደ ሱና መንገድ ከተመለሱ፣ እሰየው ወንድሞቻችን ይሆናሉ። ከዛ ውጭ በዚህ አካሄዳቸው፣ በዚህ አኳኋናቸው ለሽርክ ለቢድአ ሽፋን እየሰጡ ህዝቡ ዓመፀኛ ሲሆን ሽፋን እየሰጡት ሄደን የምንወያይበት ቦታ የለም። በእኔ በኩል ጨርሻለው። ወንድሞች እና ቡል ቡኻሪ እና ቡሙአውያ ሌሎችም አላችሁ፣ አፉ በሉኝ። በጣም ረዥም ሰዓት ያዝኩኝ፣ መድረኩን ለእናንተ ለቃለሁ።